ከዚህ በኋላ አንተም የራሴን ህይወት እኔም የራሴን ህይወት እኖራለሁ። ስለዚህ የሚሄድበትን አልናገርም፣ ዝም ብዬ ነው የሚሄደው። ፓስፖርት ያለኝ ሰው ነኝ። እሺ በጣም ጠውሽ ያ እንዴ! ግን የእንትኑ የአሻራ ቀን ማለት ነው። አስቸኳይ ሆኖ ራሱ የሁሉ ሰው ብር እየከፈለ ፓስፖርት ያወጣል ማለት ነው። ይህኒ ወፎች ፍቅር እየሰራየሽ እግዚአብሔር ምን ፍቅር መዝራት አያቸው። ራት ነው የአሳለፈውን ህይወት እየነገራት ነው ፍቅር እየሰሩ ያልኩት። ሰላም ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም ያደርግልን፣ ህዝባችን ይጠብቅልን እያልኩኝ ሁላችንም በየመታችን እንጸልይ። እንደተለመደው ይህ ቪዲዮ ስጀምሮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን አሰባሴት በኮሜንት እንድትሰጡ ያልኩኝ እንግዲህ ዛሬ በሀይሚ ትናንትና በተለቀቀው ቪዲዮ ላይ ብዙዎቻችን በጣም ደስተኞች ነበረን። ብዙዎቻችን ብዙ ግምትን ብዙ የሳቅን ሁላለን እና በቪዲዮቸው መካከል ያው ብሩኪ የሚያደርገው ነገር በጣም ያስቅ ነበረና ከፊት ላይ እንደሰማችሁት እንግዲህ ፓስፖርቷን በመጨበጠው ሀይሚ ኩራት በቅ ጀንንንን የሚል ነገር እየተሰማት ይገኛል። ከዚህ በኋላ አንተም የራስህን ኑሮ እኔ የራሴን ኑሮ ፓስፖርት ያለኝ ሰው ነኝ ስትል ነው የተናገረችው ማለት ነው። ሌላው ደግሞ እንግዲህ ብሩኬ በመካከል ወፎቹ ምን ሲያደርጉ እንዳያቸው ባላቅ ፍቅር እየሰሩ ነው። ፍትት ነው ያልኩት እዚህ ቪዲዮ ላይ እዚህ ጋ ስደርስ በሳቅ ነው የሞትኩት እኔና በቃ። ያው እኔ ግን ብሩኬ ማለት ነው፣ መቼ ነው አንተ ፍቅርህን የምትገልጽላት? መቼ ነው በቃ ለኛ እናንተ ማጨረሳችሁ? ያለው ረዲኮ ግን ደስ ብሎኛል። በነገራችን ላይ ሁሉን ነገሮችን ሚዲያ ላይ ማውጣት አይፈልጉም እንጂ እነሱ ሲጀመር ጨርሰዋል ጣጣቸው ማለት ነው። ግን ደግሞ አንዳንድ ጊዜ የሰው አፍ ደረቅ እንጨት ነው ይባላል እና የሰው አፍ ያደርቃል በቃ ማለት የሰው አፍ ጥሩ አይደለም። ለዛ ነው ሚዲያ ላይ ሁሉን ነገር ማውጣት የማይፈልጉት እንጂ እነሱ ጨርሰዋል ማለት ነው። ለማንኛውም በጣም የተመቸኝ ትናንት ቪዲዮ ማነው እንደኔ ያንን ቪዲዮ ሲያይ ቀጠሯለኝ ሲል ያወቀ ብዬ በጣም ወደ መቶ ምናምን ላይ አሁን ደግሞ ምን አላቅም ሁለት ሶስት መቶ ደርሶም ሊሆን ይችላል ብዙ ላይክ አድርጋችሁኛል። በዚህ አጋጣሚ እዛ ላይክ አታርጉኝ እኔ ምን ይሰራለኛል። ኮሜንት ላይክ እየመጣችሁ ሰብስክራይብ አድርጉኝ ቻናሌን ማለት ነው። እና እንግዲህ ሀይሚ እንትን ስትል ስትናገር በመጀመሪያው ባለፈው ቪዲዮ ማለት ነው ቀጠሮ አለኝ አዲስ አበባ መሄዳለብኝ ስትል እኔ አውቄያለሁኝ ግምት ብቻ ሳይሆን በእርግጠኝነት በፓስፖርት ቀጠሮ ነው ምናምን ብዬ ነበረና ኮሜንትም ጽፌ ነበረ እንዲሁ ብዙ ልጆች እንደኔ ጽፈው ነበረ ከዛ ማን ነው እንደኔ ያወቀ ብዬ ስጽፍ እዛ ላይ እንዳለ ከታችን የመጡ እኔ እኔ እያሉ የነበረና ሀይሜ ተሳክቶላት ነገሮች ተስተካክለው ፓስፖርቱ በእጇ ስለያዘች በጣም ደስ ብሎኛል። ምክንያቱም በአሁኑ ሰዓት ፓስፖርት ማለት ከዳይመንድ በላይ ነው። ያው እኛ በደህናው ሰዓት ስላወጣን ብሩኬ እንዳለው እናንተ በደህናው ሰዓት አወጥታችሁ ይሆናል እንጂ አሁን ላይ ያለው ነገር በጣም ከባድ ነው አለና፣ ዳይመንድ በሉት በቃ ፓስፖርት በዚህ ሰዓት ማለት ነው። አስቸኳይ በሉት አስቸኳይ። በጣም ብዙ ብር ነው፣ በነገራችን ላይ የምትጠየቀው። በቀላል ብር አተዋጣም። የእንትኑ ደግሞ እስከ አመት ድረስ ይሄዳል። እንደ ድላችሁ ነው። በአንድ አመትም ድረስ የማያል ሁን ኔ ጓደኛ ድሳት ድሳት ራሱ በአመቱ በቀደም ያገኘች ልጅ አለች። እንደ ድል ነው፣ አንዳንድ እንትን የሚሉት ማለት ነው። እና በዛ ላይ ደግሞ የአስር አመት መሆኑ በጣም ደስ ይላል። እንግዲህ ጊዜው ተራዝሟል። ቢያንስ አስር የሰው ልጅ በስደት ካሳለፈ በቂ ነው አስባለሁኝ። ቢታደስም ባይታደስም የራሱ ጉዳይ። ከዛ በኋላ እኔ ግን አንዴ ማደስ ፈልጋለሁ። ለስደት እንደ ለስራ ሳይሆን ቢያንስ እንደ እነ ብሩኬ ምናም ፈምሼ እንደ ዱባይ ለመምጣት ለመዝናናት፣ ወይ ወደ ካናዳ እንደ ወደምንም ወደምንም ወደ ምንም ውሰድ የምታረብኝ ካገኘሁኝ ፈልጋለሁ ማለት ነው ፓስፖርት የማደስ እስከዛ ድረስ ስለሚያልቅ ነው። አዲስ ሶስት ዓመት ሁለት ዓመት ይቀርባል ከዚህ በኋላ ማለት ነው እሱን ያው በሽቀላ አሳልፍበት እና እግዚአብሔር ከፈቀደ ከዛ አመት ይፍች ሁለት አመት ይፍች አዲሼ ከዛ እንድትወስዱኝ ማለት ነው። በዚህ አጋጣሚ አትወስዱኝም፣ ትወስዱኝ አላችሁ፣ ዱባይም ያላችሁ ታመጡኝ አላችሁ፣ መቼም በፍሪ ቪዛ ውጭ ላይ ፈታ እያላችሁ የምትሰሩ ማለት ነው። ከመዳም ቅመምነት ወደ መዳምነት ስሸጋገር ማለቴ ነው። ለማንኛውም ቪዲዮቸው ፈታ ፈታ ነው ያደረገኝ። እንዲሁም ደግሞ ስላለባበሷ ብዙ ኮሜንቶች ተሰጥተዋል። እኔ ከዚህ በኋላ ደክሞኛል፣ ምንም ነገር መናገር አልፈልግም። ስላለባበሷ ሰው አንዴ ይናገራል፣ ሁለቴ ይናገራል። የተመቸውን ያደርግ ከዛ በኋላ ማለት ነው። ያው ሰው ስለምንወድ ነው በነገራችን ላይ ኮሜንት ሀሳብ የምንሰጠው። አንቺ ምን አገባሽ አንቺ ምን ቤት ነሽ ያምርባት ምናምን የምትሉ ሰዎች አጠቅሟትም። እና አንዳንድ ጊዜ ትንሽ ራሳችንን ሰብሰብ ብናደርግ ጥሩ ነው። ሰው ደግሞ የሚሰጠን ያላየነውን እኛ ያላየነውን ነው የሰው ቢነግራችሁ። ላይ ዩቱዩብ ላይ ተመልካች ማለት መስተዋት ነው ለእኔ እኔ እኔ ጋር የማይታየኝን ነገር እናንተ አይታችሁ ታነሱኝ ልኛላችሁ። መስተዋት ማለት እንግዲህ የጉድፋችንን ማያ ማለት ነው ነው። እና በተቻለ መጠን ጥሩ ነገር ማለት ያው ሀሳብ በጣም ብዙ ሀሳብ፣ በተለይ ቲክቶክ ላይ ቪዲዮን ቆርጠው ወሰዱት ልጆች ላይ ሳይ በጣም ብዙ ሰው በቃ በስድብ የሆነ ሰው የሚመለስ የሚመስለው ሰው አለ። እኔ ግን ሰውን በስድብ ሳይሆን ሲያጠፋ በመምከር የሚመለስ አይነት ነገር ነው አድርጌ የማስበው። እና ልክ አሁን ሩታ ነው ዋተው ሩታ በጣም ተሻሻለች አሁን አለባበሷ ላይ፣ እንዳይቀይረው በዙ ጸልውላት እንጂ በጎቹ ማለት ነው። እና እሷ አሁን ተመልሳለች። በፊት እንግዲህ አዲስ አበባ እንዴ በባስ ዝልል ብላው ስትገባ በቃ የምታደርገው የምለብሰው ጠፍቷት ነበረ። እና በብዙዎች ጭቅጭቅ አሁን ሰተር ሰብሰብ ብላለች። እና በተለይ የትናንት አለባበሷ ማሻላ ብያለሁ፣ ዋው ብያለሁ። በጣም ነው የሚያምረው፣ በጣም ነው የሚያምረው። እና እንደዚህ ሴት ሊሰብሰብ ስትል አለባበሳችን በቀሚስ በቃ ብቻ እራስን በመሰብሰብ ሲሆን በጣም ያምራል። ሴት ልጅ ራሷን ስትሰበስብ ነው ወንድ ልጅ የሚወዳት ብሏል። ፍጼ ማለት ነው። ምርጥ ኮሜንት ጽፏል። ፍጼ ራሱ ይሁን ኦሪጂናል፣ ይሁን ኮፒ አላውቅም፣ ግን ፍጼ ቲዩብ ይላል። የፍጼ ፕሮፋይል ነው ያለው። የእነ ብሩክ የእነ ሀይሚ ጓደኛ ማለት ነው። እና እኛ ወንድ ልጅ የምንወደው እንደዚህ አይነት ሴቶችን ነው ብሏል። ተቀይሯል። በነገራችን ላይ ዘመኑ አሁን ይህ የአርቴፊሻል ዳሊ ቻፕስቲክ ሊፕስቲክ፣ የሴጣን ቀንድ ምናምን ጥፍር፣ ዊግ አይፈልጉም ወንዶቹ አሁን ላይ ማለት ነው። ሴቶችዬ፣ በቃ እንደ ወንዶች የእናንተ ጥሩ ወንዶች እንዲመጡ ከፈለጋችሁ ሴት ሆኑ፣ ሴት ሆናችሁ ተገኙ። ያ ማለት ደግሞ ከአለባበስ ይጀምራል ማለት ነው። ሴት ልጅ ደርባባ ስትሆን፣ ረጋ ስትል፣ ነገሮችን አስተውላ መፍታት ስትችል፣ እንዲሁም ደግሞ በቃ አለባበሷ ሴት ሴት ሲሸት ወንድ ልጅ ይመጣል ይመጣል፣ በቃ በእንጂ ድሮ ቀረ ይሄ። ምክንያቱም አሁን ላይ ዳሌ ያለው የለም። ኑሮ ከተወደደ በኋላ በቃ የሚበላውም በሰዓታት ስለሆነ ቁምሳ ስለሆነ የሚበላው ዳሌ ያላ ሴት አትገኝም። ያ ማለት አርቲፊሻል ነው፣ ፕላስቲክ ነው። እንደ በቀደም በዚህ አጋጣሚ ዝግንን ያለኝ ሆነ ፕላስቲክ አይቼ ማለት እግዚኦ ማረና ክርስቶስ እንደ በቃ ሁሉ ነገራችን አርቲ ሆነ። አቤተኛ የሰው ልጅ ግንኮ እግዚአብሔር የቻለ እኮ ግድኮ ፈጣሪ ስለሆነ ብቻ በመዳፍ ሁላችንም ችሎን ይዞናል፣ እንጂ እኮ የምናረገው የምንሆነው የማናረገው ነገር እኮ የለም። በቃ ሁሉ ነገራችን አርቲ ሆነ። በቃ ነፍሳችን ብቻ ነው የማንችለው ከፈጣሪ ጋራ። በቃ በሁሉ ነገር ተፈታተን ነው እንደው አምላክን፣ በቃ አንተ የሰጠህን ሁሉ ጎደሎ ነው በቃ እያልን ያለ ነው። እና ሁሉ ነገር አርቲ ነው። የተሞሸረችለት ወይም ደግሞ ሁሌ በፍቅረኝነት ሲያያት ትዋብና ልክ በትዳር ሲመጣ ሁሉ ነገር አርቲው ሲወላልቅ ሌላ ሰው ሆና ቁጭ። በዚያን ሰዓት እንግዲህ ፍቺ ይመጣል። ብዙ ጊዜ ፍቺ የሚመጣው በዚህ አጋጣሚ ነው። ታውቃላችሁ፣ በጓደኝነት ሆናችሁ በቃ ሁሉ አይቅራይ መልበስ፣ መጠጣት፣ መዘንጥ ምናምን ይሆንና ወንዱ ያንን አይቶ ለምዶ ይመጣና ልክ መጨረሻ ላይ ያ ነገር ሲያጣባችሁ ዳይ ንኪው ደግሞ ሌላዋ እኔ ይህን የምታደርገውን ወጣት አመጣለሁ ብሎ ቀይ መስመር ይሰጣችኋል ማለት ነው እና በራሳችሁ በቃ ማንነታችሁን ወንዶችን ብትሆኑ በቃ ሀብት አለ የሆነ ነገር አለ ብላችሁ ጥብርብር ብላችሁ ሳይሆን መቅረብ ያለባችሁ እውነተኛ ማንነታችሁን ይዛችሁ፣ ሴቶቹም ደግሞ እውነተኛ ማንነታችሁን በተለይ በቀርቃናችሁን ሰብስቦ ካልሉ ከልሉ ሴት ሊሰብሰብ ስትል ነው ጥሩ ማለት ነው። ለማንኛውም የሰማችሁትን በልቦናችሁ ያሳድርባችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደተለመደው ሀሳብ ሴታችሁን በኮሜንት ስጡኝ። ስህተት ካለኝ ሰው እስከሆንኩ ድረስ ይቅርታ አድርጉልኝ፣ ሀሳብ ስጡኝ፣ እኔ የምታረማለሁ ማለት ነው። ወዳችኋለሁ። መልካም ጊዜ። ቻውቻው